ሰላም ጤና ፍቅር በረከት ተመኝንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችውን በአዲስ መረጃ ተገናኝተናል። ዛሬ ወደ ሀገረ ቱርክ እንሄዳለን ማለት ነው። ቱርክ እንግዲህ በአናቷ ተክለዋታል። የቱርኩ ፕሬዚዳንት ተቀናቃኛቸውን ማሰራቸውን ተከትሎ ከፍተኛ የሆነ ተቃውሞ ተፋፍሟል። በጣም በርካቶች ወደ እስር ቤት ታጉረዋል። እስር ቤት ሞልቷል በሚባል ደረጃ በጣም አስደንጋጭ ቁጥር ያለው ሰው ወደ እስር ቤት እየተጋዘ ነው። እንግዲህ በተለያየ ቦታ እሳት ተቀጣጥሏል ማለት ነው። ይሄ መረጃ እንግዲህ በጣም ከፍተኛ የሆነ ድንጋጤ ፈጥሯል ዓለም ላይ። ምክንያቱም ቱርክ እንደ ቱርክ ስትበጠበጥ ሌላም የምትነካው ነገር ስላለ ማለት ነው። ይሄ መረጃ ምን ይመስላል የሚለውን ነው የምናየው። ቤተሰባችንን ያልተቀላቀላቸው አድማጭ ተመልካቾቻችን ደግሞ ሰብስክራይብ አድርጉና እኛን ተቀላቀሉ ስንል በአክብሮት እንጋብዛችኋለን። እንደተለመደው በከበረው ስጦታችሁ በላይ በኮመንት በሼር እስከ መጨረሻው አብራችሁን ዝለቁ። ስለምታበረቱ ነብራችሁን ስለምትሆኑ ከዲዮ ምስጋናችን እንድረሳችሁ መረጃውን ካክሱም ቲዩብ ኒሮ መምጸቅ ያደረሳችኋለሁ። ሰናይ ቆይታ ይሆንላችሁ። የፕሬዚዳንት ረሲብ ጣይብ ኤርዶጋን ቀንደኛ ተቀናቃኝ በሙስና ተጠርጥረው መታሰራቸውን ተከትሎ በመላው ቱርክ የተነሳው ከፍተኛ ተቃውሞ ተባብሶ ተቀጣጥሏል። ኤክሬም ኢሙም ጎሎ የኢስታንቡል ከንቲባ ሲሆኑ ባለፈው ከሶስት ዓመታት በኋላ ለሚካሄደው ምርጫ የሪፐብሊካንስ ፒፕልስ ፓርቲ ሲኤችፒ እጩ ሆነው እሁድ ዕለት ይመረጣሉ ተብሎ ይጠበቅ ነበረም ሰውየ በቁጥጥር ስር መዋላቸውን ተከትሎ ቱርክ ላለፉት አስር ሰባት ዓመታት አይታ በማታውቅ ተቃውሞ የተናጠች ሲሆን ፖሊስ ሰልፈኞች ላይ አስለቃሽ ጭስና የጎማ ጥይት ተኩሰዋል። ኢማ ሞግሉ እሳቸው ላይ የተከፈቱ ክሶች ፖለቲካዊ እንደሆኑ በመናገር በፍጹም አላጎበድድም ሲሉ በቁጥጥር ስር ከመዋላቸው በፊት በኤክስ ገጻቸው ጽፈዋል። ኤርዶዋን ሰልፎቹን ወቅሰው ሲኤችፒ ሰላማችንን ሊበጠብጡና ህዝባችንን ሊከፋፍሉ የተነሱ ሲሉ ወቅሰዋል። ለአምስተኛ ተከታታይ ምሽት በርካታ ሰዎች በኢስታንቡል ከተማ አዳራሽ አመሻሹን እየተገኙ የቱርክን ባንዲራ እያውለበለቡ ከአድማ በታኝ ፖሊስ ፊት ለፊት ሲዘምሩና ሲጮሁ ታይተዋል። አንዳንድ የፖሊስ መኮንኖች ግፊት ያለው ውሃና የሚያቃጠል ኬሚካል ሲረጩ ታይተዋል። የኢማሙግሉ ባለቤት ዴሌካያ ኢማሙግሉ ለተሰበሰበው ህዝብ ባደረጉት ንግግር ባላቸው የተጋፈጠው ኢፍትሐዊ ማንም ሊቀበለ የሚገባ እንዳልሆነ ገልጸዋል። በአውሮፓውያኑ 2013 በቱርክ በተከሰተው የጌዚ አመፅ በኋላም በሀገሪቱ ታላቅና ትልቁ የሚባል ሰልፍ እየተካሄደ ይገኛል። ከቱርክ 81 ግዛቶች መካከል 55 በሚሆኑት የተቃውሞ ሰልፍ እየተደረገ መሆኑን የፈረንሳዩ የዜና ወኪል ኤኤፍፒ ዘግቧል። ፖለቲከኞች፣ ጋዜጠኞች፣ ነጋዴዎችን ጨምሮ ኢማም ሞግሉና ሌሎች ሌሎች አንድ መቶ ባለፈው ረቡዕ ነው ለጥየቃ በፖሊስ ቁጥጥር ስር የዋሉት። ከንቲባው በይፋ በቁጥጥር ስር የዋሉት እሁድ ነው። ወንጀለኛው ቡድንን በማቋቋምና በማስተዳደር ሙስና፣ በመቀበል አስገድዶ ገንዘብ በመቀበል እና ግላዊ መረጃ በመቅዳት እንዲሁም ጨረታ በማጭበርበር ክስ ቀርቦባቸዋል። ፍርድ ቤት እስኪ ቀርቦ ድረስ እስር ቤት እንደሚቆዩ ተነግሯል። ኤኤፍቢ እና የሀገር ውስጥ መገናኛ ብዙኃን ወደ ሲልቨሪ እስር ቤት ተወስደዋል እንዲሉ ዘግበዋል። ኢማሙ ግሉ በቀረበባቸው ክስ ምክንያት ከከንቲባነታቸው መነሳታቸው የቱርክ የሀገር ውስጥ ሚኒስተር ባወጣው መግለጫ ጠቆሟል። ኢማሙግሉ እስራቸውን ተከትሎ በማህበራዊ ሚዲያ ገጻቸው ዲሞክራሲያችን ላይ የተቀባ ጥላሸት ሲሉ የጻፉ ሲሆን ትክክለኛውን የፍርድ ቤት ሂደት ተግባራዊ አልተደረገም ብለዋል። በጠበቃቸው አማካኝነት በኤክስ ገጻቸው ባጓሩ ጽሁፍ ለተቃዋሚዎቻቸው ሰላምታቸውን አስተላልፈው መራጮች ቱርክ ኤርዶዋን እንዳበቃ አሳይተዋል ብለዋል። ኢማሙግሉ ሲኤችፒቲ ፓርቲ ወክለው ለመወዳደር የታጩ ብቸኛው ሰው ነበሩ። ምንም እንኳን በቁጥጥር ስር መዋላቸውን እጩ ከመሆንና ፕሬዝዳንት ሆኖ ከመመረጥ ቢያግዳቸውም ባቀረቡባቸው ክሶች ጥፋተኛ ሆነው ከተገኙ መወዳደር አይችሉም። እሁድ እጩዎችን ለመምረጥ በርካታ ቱርካውያን ወጥተው ድምጻቸውን ሰጥተዋል። ዲሌ ካያ ኢማሞግሉን ድምጽ ሲሰጡ የሚያሳይ ፎቶ አጋርተዋል። ኢማሞግሉ የወቅቱ የቱርክ ፕሬዚዳንት ኤርዶዋንን ሊሞግቱ እንደሚችሉም ይጠበቃል። ኤርዶዋን በጠቅላይ ሚኒስትርና ፕሬዚዳንትነት ቱርክን ላለፉት 22 ዓመታት አገልግለዋል። በቱርክ ህገ መንግስት መሰረት ኤርዶዋን በአውሮፓውያኑ 2028 በሚደረገው ምርጫ መወዳደር አይችሉም። እንግዲህ ወደ ቤተሰቦቻችን ብዙ ጊዜ እንደሚነሳው አንድ ሀገር ስትነካ በጣም በርካቶች ናቸው የዛ አደጋ እንዲሁ ገፈት ቀማሽ የሚሆኑት ማለት ነው ኢትዮጵያችንን በተመለከተ አሁን ቱርክ ብትበጠበጥ ህግ መንግስት ግል በጣም ቢደረግ ወይ ደግሞ ሌላ አላስፈላጊ ወደ እርስ በርስ ጦርነቶች ቢነሱ በጣም በርካታ የሆኑ ቀውሶች ኢትዮጵያችንን ጨምሮ ዓለማችን በጣም በርካታ ነገሮችን እንደምታስተናግድ ይታወቃል ነው ከዚህ አንጻርስ ፖለቲከኞች ምን ይላሉ? ዓለም አቀፉ ሚዲያ ምን ይላል? ቱርክ ከኤርዶጋን በኋላ ኤርዶጋን አሁን ቢወርድ በቱርክስ ያላት መልክ ምን ይመስላል የሚለውን እኛ ደግሞ ፈታሸናል ማለት ነውና ስለ የፖለቲካ ሁኔታ ስለ ውጭ ግንኙነት አሁ ስላለችበት ሁኔታ እንዳጠቃላይ እናያለን ማለት ነውና ረሲፕ ታይድ ኤርዶጋን እንግዲህ ከ203 ዓ ም ጀምሮ የቱርክን ፖለቲካ የሚዘውሩ ጠንካራ ምሁር ናቸው ተብሎ ይነገርላቸዋል። ጠቅላይ ሚኒስትርነታቸው እንግዲህ 203 እስከ 2014 በሌላ ስልጣን ላይ ነበሩ። ከ2014 ጀምሮ ደግሞ ፕሬዚዳንት ሆነዋል፣ አሁን ድረስ ስልጣን ላይ ይገኛሉ ማለት ነውና ይህም ስልጣናቸው ደግሞ እስከ 2028 ድረስ እንደሚቀጥሉ ነው የተረጋገጠው። የአሁኑን ሁኔታ ስናይ የኢኮኖሚ እውሱን ስንመለከት የቱርክ ሊራ የ2024 መጋቢት ስንመለከት ከፍተኛ ዋጋ በማጣት የውጭ ምንዛሬ ገበያ ላይ ከአንድ ዩኤስዲ ዶላር 32 ቴሪ ዋጋ እንዳለው ያሳያል። ና የውጭ ሀብት እጥረት፣ የዋጋ ግሽበት ከ60 ፐርሰንት በላይ ዘመናዊ የሆነ ታሪክን ያስመዘገበ ነው ተብሎ ተነግሮለታል ማለት ነው። የዋጋ ግሽበትንም ለመቋቋም የተለመዱ ያልሆኑ የኢኮኖሚ ፖሊሲዎችን፣ የዝቅተኛ ወለድ መጠንን ሲያሳልጡ ነበረ ማለት ነው። ና ፖለቲካ ሁኔታውን ደግሞ ስንመለከት ለማጥፋት የኤርዶጋንና ፓርቲያቸው በተቃዋሚዎች በተለይ ደግሞ ሲኤችፒ በምህጻረ ቃሉ በሚጠራው በነዚህ ፓርቲ ግፊት ስር እንደሆኑ ነው የሚነገረው እና በ2023 ምርጫ ላይ ከተቃዋሚ ከምሁር ኪሚል ኪሊች ዳሮግ ጋር ጠቅላላ ሲታይ ፐርሰንታቸው 52 ፐርሰንት አስመዝግበው ነበር እና የመንግስት ቁጥጥር በሚዲያ፣ ፍርድ ቤት በማህበራዊ ሚዲያ ላይ በጣም ጠንካራ እንደሆኑ ይታወቃል ና ቱርክ በሶሪያ የውጭ ፖሊሲዋን ስናይ በሶሪያ፣ በሊቢያ እና ካባራች ጦማሮች ላይ በጣም ፎ እንዳላት ይታወቃልና ከምዕራባውያን ጋር ያላቸውም ግንኙነት እጅግ ውስብስብ እንደሆነ ነው የሚታመነው። የኔቶ አባል እንደሆነ ይታወቃልና ከሩሲያ ከቻይና ና ከመካከለኛው ምስራቅ ጋር ከፍተኛ የሆነ ግንኙነትን አጠናክራለች። በነገራችን ላይ ቱርክ አሁን፣ በተለይ ደግሞ በቅርብ ጊዜያት ውስጥ ከፍተኛ የሆነ ቁርኝት ነው ያላቸው ከሩሲያ ከቻይና እና መካከለኛው ምስራቅ ካሉ ሀገራት ጋር ማለት ነው። እንግዲህ ኤርዶጋን አሁንም ቱርክን በምሁር አምሮ የሚመራ ነው ተብሎ ይነገርለታል። በኢኮኖሚም በፖለቲካም በውጭ ግንኙነት ላይም በጣም ከባድ የሆኑ ጥብቅ የሆኑ እንዳሉት ይነገራል። የቱርክ ወደፊት ፖለቲካዊ ጣፈንተዋን ስንፈትሽ ደግሞ በቱርክ ውስጥ ያለው ተቃውሞ በዋነኝነት የተነሱት ኢኮኖሚያዊ ችግሮች ናቸው። ቀጣዩ ጣፈንቷ ምን ይሆናል የሚለውን ስናይ ማለት ነው። ኢኮኖሚያዊ ችግሮቹን ስናይ ከፍተኛ ዋጋ ግሽበት ነው ያለው በቱርክ ማለት ነው። ከ60 ፐርሰንት በላይ የሌላ ዋጋ እንደገና መውደቅ የሀገሪቷ ገንዘብ ማለት ነው የህዝብ ቁጣን አስነስቷል ማለት ነው። የኢኮኖሚያዊ ችግሮች ና የገንዘቡ መውደቅ ና የዜጎች የገንዘብ አቅም በከፍተኛ ሁኔታ መቀነስ፣ በተለይ ደግሞ ወጣቶችና መካከለኛ የሚባለው የህዝብ ክፍል ስራ አጥ የሆኑና እንዲሁም ደግሞ ገንዘቡ በመውደቁ በጣም ለኑሮ ውድነት እንደተጋለጡ ነው እየተነገረ ያለው ማለት ነው። እና ይሄ ኢኮኖሚያዊ ችግሩ ነው አንዱ ይሄ ተቃውሞ የቀሰቀሰው። ፖለቲካዊ ነገሩን ስንመለከት ደግሞ ኤርዶጋን በተደጋጋሚ የሚያወጣቸው ህገወጥ የሆኑ የእስር ቤቶችን ነጻነት መገደብ፣ ተቃዋሚዎችን፣ እንዲ ዲሞክራሲያዊ የሆኑ ተቋማትን ጫና ማሳደር የመሳሰሉት ነገሮች ፖለቲካዊ ይዘቱ ላይ በጣም መደበኛ ያለውን አሰራር ነው ብለው ብዙዎች ይተቹታል ማለት ነው። በ2023 ምርጫ ላይ ተቃዋሚዎች ድምፅ ከፍ ብሎ ነበረ። በነገራችን ላይ ግን ይህም የኤርዶጋንን በፖለቲካ ስልት የተዳከመ እንደሆነ እንደሚያሳይ ነው ምሁራኑ የሚናገሩት። ሌላው የማህበራዊ ፍላጎት ለውጥ ነው። በተለይ ደግሞ በከተማዎች እንደ ኢስታንቡል እና አንካራ ያሉ ከተሞች ላይ ያሉ ወጣቶች፣ በተለይ ደግሞ ተማሪዎች የኤርዶጋን ማህበራዊ ሃይማኖታዊ ፖሊሲዎችን ይቃወማሉ። ለምሳሌ የሴቶችን መብት መገደብ አንዱ ለተቃውሞ የተቀሰቀሰበት ምክንያት እንደሆነ ነው የሚናገሩት። የቱርክ የወደፊት ዕጣ ፈንታም እንግዲህ ኢኮኖሚያዊ መሻሻል ወይ ደግሞ ተጨማሪ የሆኑ ሌላ ነገሮች ካልተስተካከሉ በጣም ከፍተኛ የሆነ ውድቀትን ታስተናግዳለች ነው እየተባለ ያለው። ኤርዶጋን እንግዲህ የዋጋ ግሽበቱን ለመቀነስ ባወጣው መደበኛ ያልሆነ የኢኮኖሚ ፖሊሲ ይህም ማለት ዝቅተኛ የወለድ መጠንና የመንግስት ጣልቃ ገብነት ውጤታማ ካልሆነ ቱርክ ወደ ከፍተኛ የገንዘብ ቀውስ ልትገባ እንደምትችል ነው የዘርፉ ሊሂቃን እየተናገሩ ያሉት ማለት ነውና ኤርዶጋን እስከ 2028 እንግዲህ ስልጣን ላይ ሊቆይ ይችላል ተብሎ ነው የሚገመተው። ነገር ግን የተቃዋሚዎች ግፊት ግን ከዚህም ከፍ ብሎ ከሄደ የህዝብ ብሶት ወይ ደግሞ የፖለቲካ አለመረጋጋት እንደሚፈጠር በተለይ ደግሞ በኤኬፒ ውስጥ የሚነሱ አለመስማማቶች አሉ። ይህም ማለት እንደ ቀድሞ የፖሊስ አለቃዎች ወይ ደግሞ የንግድ ሰዎች በከፍተኛ ሁኔታ ኤርዶጋንን ሊቃወሙት እንደሚችሉ እየተነገረ ነው። ስለዚህ ይህ ነገር እየገፋ ከሄደ የኤርዶጋንም የቱርክም ሁኔታ በጣም አደገኛ የሆነ ቅርቃር ውስጥ እንደሚገባ ነው እየተነገረ ያለው እና የውጭ ግንኙነቶችን ስንመለከትም ቱርክ በኔቶ ውስጥ ያላት ሁኔታ እጅግ በጣም ውስብስብ ነው። በስዊድን አባልነትና ከግሪክ ጋር ያለው ግጭት ምክንያት ማለት ነው። ለዚህ በጣም ውስብስብ ነው ከኔቶ ጋር ያላት ግንኙነት ራሱ ና ከሩሲያ ጋር ያለው ደግሞ የገበያ ትስስር እንግዲህ ከጦርነት ጋር የተያዘ ነው። ቱርክ በምዕራባውያን ሀገሮች ዘንድ ብዙ ጊዜ ጥርስ የሚነከስባት ሀገር ናትና በተለይ ደግሞ አሜሪካና አውሮፓ ህብረት ኤርዶጋን እንደ ዲክታተር የሚያዩ ናቸው። የቱርክን ዲሞክራሲ እያደበዘዘና እያደነዘዘ እንደሚሄድ ነው የሚናገሩት። ሩሲያ ግን በጦርነት ሸመታ ከሷ ጋር እጅና ጓንት ናትና፣ በጦርነት የሚገበያዩትም የጦር መሳሪያ ግዥ ቱርክ ከፍተኛ የሆነ አጋር ያላት ጦርነት መሳሪያ ግዥ ላይ ባላቸው ሀገራት ላይ ነው። ሩሲያን ስንመለከት ያው ፑቲንን እናነሳለን። ከኤርዶጋን ጋር በጣም ቅርብ ግንኙነት አላቸው። ሀገራትም እንዲ ፐርሰናሊ ማለት ነው የሚባለው። በነዳጅ በጦር መሳሪያ በጣም በዚህ ጉዳይ ላይ እጅና ጓንት ሆነው እየሰሩ ያሉ ሀገራት ናቸው። በሩሲያ ጦርነት ላይ ሩሲያ ኤርዶጋንን እንደ አጋር ብቻ ሳይሆን እንደ ተለዋዋጭ ፖለቲከኛ ነው የምትመለከተው ማለት ነው። ቻይናንም ስንመለከት ቻይና ቱርክን እንደ ቤልት ኤንድ ሮድ ስትራቴጂካዊ አጋር ነው የምንመለከተው ኤርዶጋን በቻይናና በምዕራባውያን መካከል ሚዛናዊ የውጭ ፖሊሲ ስለሚያዘው ቻይናን በእጅጉ እንደሚወድ ነው የሚነገርለት እና አሁን ቱርክ በአሁኑ ጊዜ በኢኮኖሚያዊ፣ በፖለቲካዊ በውጭ ግንኙነቶች ላይ ከባድ የሆነ አጣብቂኝ ውስጥ ነው ያለችው ማለት ይቻላል። ኤርዶጋን ስልጣን ላይ ቢቆይም የህዝብ ተቃውሞ ደግሞ በጣም እየጨመረ ነው ያለው ማለት ነው። ቀጣይ አምስት ዓመታት የቱርክ ፖለቲካ ካርታ ሊቀይሩ ይችላሉ የሚል ከፍተኛ ስጋት አለ ማለት ነው። ይህንኑ መረጃ እየሰራ ኢራን እያለን እንግዲህ አዲስ ደግሞ መረጃ ከወደ ቱርክ ተሰምቷል። ረሴብ ጣይብ ኤርዶጋንን የተመለከተ ነው ማለት ነው። የቱርኩ ፕሬዚዳንት ያሉት ምንድነው ተቃዋሚ ፖለቲከኞችን አመፅ ቀስቅሰዋል ሲሉ ነው የተናገሩት። ይህንንም አጽንዖት ሰጥተው እየወቀሱ ነው ያሉት ማለት ነው። የቱርኩ ፕሬዚዳንት ረሴብ ጣይብ ኤርዶጋን በሀገሪቱ እየተካሄደ የሚገኘውን ህዝባዊ ተቃውሞ ለስድስተኛ ምሽት መቀጠሉን ተከትሎ ነው ተቃዋሚ የፖለቲካ ፓርቲዎችን የአመጽ እንቅስቃሴ በመቀስቀ ለማስቀስ ተጠያቂ ያደረጉት ማለት ነው። በኢስታንቡል አመፅ የተቀሰቀሰው የኤርዶዋን ዋነኛ ተቀናቃኝ የሆኑት የተቃዋሚ ፓርቲ አባልና የከተማዋ ከንቲባ ኤክሬም ኢማም ጎሊ ባለፈው ረቡ ነው በሙስና ተጠርጥረው በቁጥጥር ስር መዋላቸው የታወቀው ማለት ነው። የሪፐብሊካን ፒፕልስ ፓርቲ ወይም ደግሞ ሲችፒ በመጻረ ቃሉ አባል የሆኑት ኤክሬም ኢማም ጎሉ ከቱርክ ፕሬዚዳንት ረሲብ ጣይብ ኤርዶዋን ጠንካራ የፖለቲካ ተቀናቃኞች መካከል አንዱ ተደርጎ የሚቆጠሩ ሰው ናቸው። ሰው የተቃዋሚ ፖለቲከ ሁለተኛው እስርን የተቃወሙ በሺዎች የሚቆጠሩ ሰዎች እንግዲህ በትላንትና ዕለት ዳግም አደባባይ ለተቃውሞ ተሰብስበዋል። እሁለታ ደግሞ ከትላንት በስቲያ የነበረው አመፅ ተባብሶ አስለቃሽ ጭስና እና ጠይትም ተተኩሶ ነበረ። ኢማም ኦግሉ ከከንቲባነታቸው የታገዱ ሲሆን ከላይ እንዳልኩ ናቸው የቀረበባቸው ውንጀላም ከፖለቲካ ጋር የተያያዘ ነው ቢሉም ኤርዶዋን በበኩላቸው ግን ይህንን አስተባብለዋል። ትላንትና እንግዲህ ማምሻውን በኢስታንቡል ከተማ ማዘጋጃ ቤት አካባቢ የቱርክን ባንዲራ በመያዝ መፈክር እያሰሙ የነበሩ በጣም በርካታ የተቃውሞ ሰልፈኞችን የሚጠብቁ የአድማ በታይም ፖሊሶች ናቸው ተገኝተው የነበሩት። ምንም እንኳን ሰኞ ዕለት የነበረው የተቃውሞ ሰልፍ በአንጻሩ ሰላማዊ ነበረ፣ እሁድ ዕለት የታየው ከባድ ግጭት እንዳይደገም የሰጋው የከተማው ፖሊስ አድማ መበተኛ ውሃ የጫኑ መኪኖችን ነው አሰማርቶ የታየው፣ በቪዲዮ ላይ ማለት ነው። ከሰኞ ምሽት ከትላንት ማለት ነው፣ ከስብሰባዎቹ በፊት በወጡ አሃዞች የቱርክ መንግስት ተቃውሞ ከተጀመረበት ጊዜ አንስቶ ወደ 1133 ሰዎች በቁጥጥር ስር መዋሉ ነው የተነገረው ማለት ነው እና ኤርዶዋን ቀደም ሲል በቴሌቪዥን ባስተላለፈው መግለጫቸው ሰልፎቹ ክፉ በማለት ተቃዋሚዎች የፖለቲካ ፓርቲዎች የዜጎቻችንን ሰላም ቀስቀሳ በማድረግ አደፍርሰዋል ሲሉ ነው የወቀሱት። እንግዲህ ከቱርክ ዋና ከተማ አንካራ መግለጫቸውን የሰጡት ፕሬዚዳንቱ የተቃውሞ ሰልፎች እንዲቆሙ ጥሪ አቅርበው ተቃዋሚ ፓርቲዎች ለቀረበባቸው ውንጀላ ምላሽ ከመስጠት ይልቅ በፖለቲካ ታሪካችን ውስጥ ታይቶ የማይታወቅ ባለፉት አምስት ቀናት ውስጥ እጅግ በጣም ጸያፍና ህገወጥ መግለጫዎችን እንደሰጡ ነው የተናገሩት። ማለት ነው ህገወጥ መግለጫዎችን ነው ሰጥተዋል ያሉት። የሪፐብሊካን ፒፕልስ ፓርቲ ሊቀመንበር አዝጉር ኦዚል ሰኞ፣ ትናንትና ማለት ነው፣ ሺዎች በተሰበሰቡበት ባደረጉት ንግግር የተቃውሞ ሰልፉ ፋሽዝም ላይ የሚደረግ ተቃውሞ ነው ሲሉ ነው እሳቸው ደግሞ ሀሳባቸውን በሀሳብ ሲሞግቱ የነበረው ኤዚል ማክሰኞ፣ ዛሬ ማለት ነው፣ በሲልቨር እስር ቤት የሚገኙ ኢማሞግሉን እንደሚጠይቁ ነው የተናገሩት። አክለውም የፍርድ ሂደቱ እንዲቋረጥና እንዲለቀቁ እንደሚጠይቁ እንዲሁም ደግሞ የፍርድ ሂደቱ በቀጥታ የህዝብ መገናኛ ብዙሃን በሆነው ቲአርቲ እንዲተላለፍ አቤት እንደሚሉ ነው የተናገሩት። በስር ላይ የሚገኙት ኢማሞግሉ በትላንትናው እለት በ2028 ለሚካሄደው ፕሬዚዳንታዊ ምርጫ የሪፐብሊካን ህዝቦች ፓርቲ ሲኤችፒ እጩ ሆነው የተመረጡ ሰው ናቸው እና እጩ ሆነው እንዲቀርቡ የተሰጣቸው ድምፅ ፓርቲያቸውን ወክለው የሚሳተፉ ብቸኛው ሰው መሆናቸውን ያረጋገጠ ሲሆን ተምሳሌታዊ ተብሎ ተነግሮለታል። እንግዲህ እሁድ ዕለት በእስር ቤት ያሳለፉት የተቃዋሚ ፖለቲከኛውና ፕሬዝዳንታዊው እጩ በለቱ ወንጀለኛ ድርጅት በማቋቋም በማስተዳደር፣ ጉቦ በመቀበል በመዝረፍ የግል መረጃዎችን በህገወጥ መንገድ በማዘጋጀትና ጨረታን በማጭበርበር የሚል ክስ ነው በይፋ የቀረበባቸው። ኢማሞግሉ ደግሞ በሳምንቱ መጨረሻ በኤክስ ገጻቸው ላይ በለጠፉ ጽሁፍ በፍጹም አልሸነፍን በማለት መታሰራቸውን በዲሞክራሲያችን ላይ ጥቁር ነጥብ ሲሉ ገልጸውታል። ማለት ነው እንግዲህ ለተቃውሞ ሰልፈኞች ያላቸውን ስሜት ያጋሩት ፖለቲከኛው መራጮቹ ቱርካውያን ኤርዶዋን እንደ በቋት አሳይተዋል ሲሉ ነው የተናገሩት። ለተከታታይ ቀናት እየተካሄደ ያለውም የተቃውሞ ሰልፍ በ2013 የህዝብ መናፈሻን መፍረስ ተከትሎ ከተደረገው የጊዜ ተቃውሞ በኋላ ቱርክ ከታዩ ሰልፎች ሁሉ ትልቁ ነው ተብሎ እየተነገረለት ነው። የኢማሞግሉ የትዳር አጋር ዲሊካያ ደግሞ ከኢስታንቡል ከተማ ማዘጋጃ ቤት ውጭ በመገኘት ባለቤታቸው ያጋጠመውን ግፍ ለሰላማዊ ሰልፈኞች ዘርዝረው ሲያስረዱ ታይተዋል። በቪዲዮ ላይ ኢማሞግሉ ባለፈው ሳምንት እንግዲህ መንግስት ከሙስና ጋር በተያዘ ምርመራ አድርጎ ካሰራቸው ከአንድ መቶ በላይ ሰዎች መካከል አንዱ ሆነው ነው ፖለቲከኛ የተገኙት። ከታሰሩት ውስጥ ጋዜጠኞች፣ ፖለቲከኞች፣ ነጋዴዎች ይገኙበታል። የፖለቲከኛው መታሰር በፕሬዝዳንትነት ከመወዳደር ወይም ከመመረጥ አያግዳቸውም ተብሏል። ነገር ግን በተከሰሱበት በማንኛውም ወንጀል ከተፈረደባቸው ደግሞ መወዳደር እንደማይችሉ ነው የሚታወቀው ና በእስር ላይ የሚገኙት ፖለቲከኛው በቱርክ ውስጥ ለሀያ ሁለት ዓመታት በጠቅላይ ሚኒስትርና በፕሬዝዳንትነት ስልጣን ከያዙት የኤርዶዋን እጅግ ተቀናቃኞች መካከል አንዱና ዋነኛው ናቸው ተብሎ የሚታሰቡ ሰው ናቸው። ሆኖም ግን ኤርዶዋን ህገ መንግስት እስካልተሻሻለ ድረስ ዳግመኛ በ2028 ምርጫ መወዳደር አይችሉም። የቱርክ የፍትህ ሚኒስትር ኤርዶዋንን ከእስር ጋር የሚያገናኙትን በመተቸት በሀገሪቱ የፍትህ ነጻነት መኖሩን አጽንኦት በመስጠት ነው የተናገሩት ማለት ነው። በነገራችን ላይ ከኢትዮጵያ ጋርም ተያይዞ ከሃይማኖት ጋር ተያይዞ በቱርክ አንድ ትልቅ ነገር እንደሚከሰት መምህራኖቻችን እንደው ቀደም ባሉት ወራቶች ሁለት ወር ግፋ ቢል ሁለት ወር አካባቢ አንድ የተነገረ ትልቅ ትንቢት ነበረ እና በጣም ነው የሚገርመው። ይህንን መረጃ በነገው እለት አቀርብላችኋለሁ። እግዚአብሔር የነገ ሰው ይበለን። ከመረጃው ጋር አብራችሁን ስለነበራችሁ ይችገርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቻቆዩልን